ዑመርን መውደድ የዑመርን ዝና ማውራት ማለት ከአላህ የሚሰጥ ርዝቅ ነው። አላህን ልናመሰግን ይገባል። ነቢ የወደዷቸውን ሰሓቦች መውደድ፣ አላህ የወደዳቸውን ያመሰገናቸውን ሰሓቦች መውደድ ማመስገን። የትኛውም ሰሓባ ፈዲላ ሲነሳ ዑመር እንግዲህ ከግንባር ቀደሞቹ የሚቆጠሩ ናቸው። ዛሬ ግን ማነሳት በወቅፍ ላይ የዑመር ተሳትፎ ምን ይመስላል የሚለውን ነው። በነገራችን ላይ ወቅፍ በእስልምና ታሪክ ከፍተኛ ሚና ተጫውቷል። ዒልም ቅብብሎሹ እንዲቀጥል ትልቁ ሚና የተጫወተው ወቅፍ ነው። በሰሓባ ዘመን ይጀምራል

ያላችሁ ዑለማዎቹም ደሞ በወጪ ችግር የተነሳ ከዕልም እንዳይቋረጡ ያደርጉ ነበር። እንምትሚያ ወቅፍ አልሐናቢላ ውስጥ ሆኖ ነው ይህን ሁሉ ዕልም ያደራጁትና ትዳርም አልመሰረቱም። በቃ ዕልም ላይ ነው እድሜያቸውን የፈጁት። ይሄንን እንደ መንደርደሪያ ካልኩ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ሙስሊም በተናገሩት በተገዘገበው ሐዲት ኢዛ ማተል ኢንሳኑ እንቀጠዐ አመሉሁ ኢላ ሚን ሰላስ። ሰው ሲሞት ስራው ይቋረጣል። ሶስት ነገሮች ግን አይቋረጡም። ምንድነው? ሰደቀትን ጃሪያ፣ አንደኛው ሰደቀትን ጃሪያ ቋሚነት ያለው ቀጣይነት ያለው ገቢው ለከይሩ ሆኖ ልማት ያለው ማለት ነው። ዒልም የንተፈዑ ቢሂ ወይ ደሞ የሚጠቅም ዒልም ወይ አስተምሮ ወይ መጻፍ ጽፎ የሄደ ሰው ማለት ህን ሁሉ

አንፈሱ ማልን ተአሰልቱሁ ፊል ኢስላም በእስልምና ካገኘኋቸው ሀብቶች ሁሉ በጣም ውድ ነውና ለአላህ ላርገው ፈልግያለው፣ ምን ላርግ ብሎ ሲጠይቋቸው ረሱል ሰለላሁ ዐለይሂ ወሰለም ኢን ሺእተ ሀበስተ አስለሃ ወተሰደቅተ ቢሰመረቲሃ ከ ሰለላሁ ሀብቱን ብሎ መስጠትና ማስረከብ ሳይሆን ምርቱን ግን ሰደቃ ታርገዋል አሏቸው። ራሳቸው መሪ ሆነው ከላዩም ላይ እንግዳም ማጋበዝ ከፈለጉ ይጋብዛሉ፣ መብላትም ከፈለጉ ይበላሉ። የተረፈው ነገር ወቅፍ እየሆነ ለረጅም ዘመን እንዲቀጥል አደረጉ። ከዛም አልፎ ሊሞቱ ሲሉ ደግሞ ለሐፍሳ ወስያ ተናግረው ወቅፉን ናዚር የሚሆን ሰው መድበው በአቡ ዳውድ እንደተዘገበው የሚያስተዳድር ሰው መድበው የወቅፍን አፈጻጸም በተግባር አሳይተው ነው ሰይድና ዑመር ረዲ ላሁ ተዓላ አንሁ የሄዱት ማለት ነው። ይሄ የእሳቸው ሱና በእሳቸው ላይ አልቆሙ። ሰሓቦች ጠይቁ ነበር። የሚታወቀውም ሐዲስ አለ።

ለመድረሳ ሊሆን ይችላል፣ ለመስጅድ ሊሆን ይችላል፣ ለቤተሰብ ሊሆን ይችላል። ለማንኛውም የውጁሃል ኸይር የቲሞች ሊሆን ይችላል፣ እዳ ላለባቸው ሙስሊሞች የተፈንንከ መሆናቸው የተነሳ በወቅፍ ጉዳይ ላይ የሼኽል አዝሃር በቅሎ ወቅፍ የሚባል ነበር። የሼኽል አዝሃር በቅሎ ወቅፍ፣ የአዝሃር ሼኽ በቅሎ ሲኖረው ምትበላው እንዳታጣ የተዘጋጀ ማለት ነው። ባሪዎች ነጻ ለመሆን ሙካተብ ሲያደርጓቸው ባለቤቶቹ መክፈል ሲያቅታቸው ሄደው ከወቅፍ ላይ፣ ለዚህ የተዘጋጀ ወቅፍ አለ፣ ለዕትቅ አሪቃ ሄደው ገንዘብ የሚወስዱ ነው። እቃ የተሰበረባት አገልጋይ ሄዳ ስታበቃ ከወቅፍ ቦታ ላይ የምከፍለው አጥቼ ነው ብላ እቃ የምትከፍልበት ሁኔታ ነበር። ያ ወቅፍ ሲጠፋ ነው አሁን ተቋሞቻችን ሁሉ ገቢ እያጡ በየጊዜው መለመን፣ ቋሚ ነገር የለም የሚያመጣ የእርሻ ወቅፍ፣ የንግድ ወቅፍ፣ የህንፃ ወቅፍ። ይሄ ቢለመድና መልሶ የወቅፍን ሱና ኢሕያ ብናረግ እነዚህ ተቋሞች መራኬዘ ተሕፊዝ ሊሆኑ ይችላሉ፣ የኩልያዎች ሊሆኑ ይችላሉ። በወጪ ሀታ ሰደቃ የሚሰድቁ ሰዎች አንድ ጊዜ ተወሰኑ ሚሊዮኖችን ብር አድርገው ከሚሰጡ ሁሌ ገቢ የሚያመጣ ነገር ላይ ተረባርበው ቢሰሩ መልካም ነው። ከዑመር ታሪክ የምንማረው ማለት ነው። እንግዲህ ያው የዑመር ታሪክ ሁሉም ዘርፉ አስተማሪ ነው። ይችም አንዷ ናትና እሷን ለማስታወስ ነው ብቅ ያልኩት። ጀዛኩሙላሁ ኸይራን። አሰላሙ አለይኩም ወረሕመቱላሂ ወበረካቱ።